ባህሉና ታሪኩም ጠፍቷል ታሪክ አለ የኢትዮጵያ ታሪክ አለ አሁን ወጉ ባህሉ ሃይማኖቱ አለ ስድስት ስልሳ ስድስት የሰይጣኒዝም የግብረ ሰዶም እምነት ተቀበል ጋሽ ስድስት ስልሳ ስድስት ትቀበላለህ ትባላለህ ባህር ዳር ስትሄደው ይህ ነው ለውጥ የሚባለው ይህ ነው አዲስ ኢትዮጵያ ኢትዮጵያ ማለት ይችላል አዲስ ኢትዮጵያ ይላል አይደል አብይ መድረክ ላይ እየወጣ ሚዲያ ላይ የምታዳምዱት አዲስ ቷን ኢትዮጵያ የመሰረታት እዚች፣ ወያኔ እንደው ከወያኔ ጠንካራ ጎናቸው ልንገራችሁ። ወደ ቀለለ ቀርቶ ወደ ምንሻ ምልመላ ሲመለመል ክስ ያለበት የስርቆታ መል ያለበት ሪከርድ ያለበት ቤቱን ያልመራ አይመረጥም ነበር። የመጀመሪያ መጣጣቸው ወደ ኋላ እየተበራሹ መጡ። ያው መጀመሪያ መስለን መግባት ስለሆነ፣ ያው መጀመሪያ መስለን ገብተንባችሁ ከሆነ እየቆየን ባህሪ የምንቀይር ከሆነ ራስ በለኝ አልጠቅም። መጀመሪያ መስዬ ገብቼ ላሸንፈህ በጉ ጎንህ ገብቼ አንተን ላጠቃህ ነው። ግን እየቆየው እያሻሻልኩ ለህዝቡ ሚጠቅም ነገር ካመጣው ግን ተጠጋይ ችግር የለም። ለአንተ ሚጠቅም ነው የሰጠው ወያኔ በዛ መንገድ ነው የሄደ። ስለዚህ ቀበሌ ከሆነ ሁለት ሚስት ግዴታ ይኖረዋል፣ ወይም ሶስት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 ካፍ እያላችሁ እንደ ዳንሻ ወደዛ ካፍ ስትሉ ማለት ነው። እዚህ የገጠር ማህበረሰብ ነው ንጹህ ነው ሰው። ካፍ ስትሉ እመኑኝ ቀበሌ ከተመረጠ ሰዓት ጀምሮ እሁድ ቀን ወጥቶ ቤተክርስቲያን አይስም። እሁድ ማልዳ ተነስቶ ዳሽን ጨብጦ ከአመራር ጋር ነው የምታገኙ። አመራር ቤተክርስቲያን ይስማል? ቤተክርስቲያን የማይስም አመራር አገሪቱን ሊመራት አይችልም። ሙስሊም ቢሆን ሂዶ እምነቱ መስገድ አለበት። ክርስቲያንም ከሆነ ሂዶ ከአምነቱ መጾለት አለበት፣ መሳም አለበት ቤተክርስቲያን። እና የመጀመሪያዋ ህግ የሰጠችው ማን ሆና ነው? እምነቱ ሃይማኖት እኮ ናት፣ ህግ የሰጠችው ለሰው ልጅ ከእምነቱ ታይማኖት የወጣ ቀን ህግን ተላለፈ ያስብ። ህግን ካልተላለፍክ ህዝብን አትመራም። በዚህ መንግስት ስራ እዚህ መንግስት እንውረድ። እንግዲህ በኋላ መንግስቱ አውቅቷል ታለ አናውራበት፣ ገመን ሆና ዝም ብለህ እንተውና ሰውየው ቦታ መስጠት ብቻ ነው። ስለዚህ ገመና ብናወራ ብናወራ መፍትሄ የሉ፣ ሰውየውን ቦታ እንስተው፣ ቆሻሻ ነው።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 በትምህርት ነው ህይወት የሚያሳለው። እና በነበርኩበት ቀበሌ ላይ አንዱን ወጣት ከቪዲዮ በካራው እንዲያረገ ቅርጭ ድድድ እንዲያረገ ጸጉሩ መብራህንም ብያችሁ፣ መሳሪያ ካለ እኔ ሰው የሆነ መተው ነበር። ያን ያን ሲያደርገው የነበረ ግን ሰላም አስከባሪ ነው። አብሮ ተወልዶ ያደገ አንድ አካባቢ ሰው እኮ ጎፈሬውን ነቅሶ ሀገሪቱን ያቆየ ታሪክ የሰጠ እኮ አባት እኮ ጎፈሬውን ነቅሶ ጸጉር ማሳደግ ምንድን ነው ችግሩ? ያልተጠበቀ ጸጉር አሳድጎ ከሆነ ሌላ ጉዳይ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 ባጭሩ ብቻ አይበቃንም እንደም ኮል መለመን ይበቃናል። እኛን እውነተኛው እኛ እነግራቸው ከትግል በኋላ ክርስቶስ ለመንግስትነት ቢያበቃን ፋኖ መንግስቱ ነው። ከዚህ ህዝብ አስተማማኝ የአመት ግብር ከመክፈል ውጭ፣ ተመጣጣኝ የሆነ ግብር ከመክፈል ውጭ በየጊዜው እየመጣ የእንትን የእንትን እያለን ያስከፈላችሁ ከሆነ አትቀበሉት። ጣሉነት ማይራ አንራው እንዲያው ለዛ እንደብቃንጂ ነው ማለት አሁንም ቀጣይኛ ባንሆንም ሌላ መንግስት መምጣቱ አይቀርም። ይሄ መንግስት መቼም እንዲህ እንዳለ አይቀጥልም። አውቅቶለታል ግን ሁል ቀን ተህዝብ እጅ የሚጣብቅ መንግስት አለ። እራሱ አዲስ ነገር ፈጥ ለዚህ ህዝብ ለውጥ ማምጣት አለብን። ሁሌ የተሰራ ተቋም በመፍረስ አዲስ ተቋም ፈርሶ እስኪ አዲስ ተቋም አብይ እየመጡ የሰራው አለ። ውሃት ከሰራችሁ ውጭ ውሃት እኮ በሙታሙቱ እናት አባታችን ናቸው። የእውነት ነው የምነግራችሁ ጫማ ለብሰን እንድንሄድ ልብስ እንድንቀይር አርገውናል አርገውናል፣ የገበያ ላይ እንድንገዛ አርገውናል።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 ወጉ ባህሉ ሃይማኖቱ አለ። ስድስት ስድሳ ስድስት የሰይጣኒዝም የግብረ ሰዶም እምነት ተቀበል ጋሽ ስድስት ስድሳ ስድስት ትቀበላለህ፣ ትባላለህ። ባህር ዳር ስትደውል ይሄ ነው ለውጥ የሚባለው። ይሄ ነው አዲስ ኢትዮጵያ ማለት ይችናል። አዲስ ኢትዮጵያ ይላል አይደል? አብይ መድረክ ላይ የወጣ ሚዲያ ላይ የምታዳምጡ አዲስ ቷን ኢትዮጵያ የመሰረታት እዚህች ማን ማለት አዲስቷ ኢትዮጵያ ሃይማኖት ውጭ የሆነች? ከታሪክ ውጭ የሆነች ኢትዮጵያ ከአማራ ውጭ የሆነች የተመሰረተች ኢትዮጵያ እንደፈለገ በእጁ እንደገንፎች ኮለን የሚያዝወራት ሀገር ኢትዮጵያን መስርቷ መስርቷል። መሰረቱ የአሸዋ መሰረት ስለሆነ ግን ተንዶበታል። የአሸዋ መሰረት ነው መሰረቱ። ስለዚህ እንደ አጠቃላይ መያዝ ያለበት እኔ አንድ የከፋይ ነገር አለ ማለት የከፋይ ስራችሁ ማን አትራቁ ጎበዝ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 ለቆም ይሄዱ ከሆነ ግን ከዛ ከሆኗ ሰዓት ጀምሬ ልመጣ ነኝ ብሎ መልእክት ልኮ፣ አይ አባያና መጥቶ የሚስቴ ወንድም ነው፣ ምን ይሻ ነው፣ መሳሪያ አለው፣ ወደ እናንተ ሊቀላቀል ፈልጎ እንደዚህ እንደዚህ ብሎ ስነሳ እነግርሃለሁ፣ እስከዛ ስራውን ይስራ። ይዛን ደግሞ ልንነሳ ብድቁጭ ስንል ነበር። እንደመጣ ነው፣ እንደመጣ ነው፣ ፈልጊያቸዋለሁ፣ ልቀላቀላችሁ ነው የላከብን። እሱን ለምን መልእክት ይልካል ራሱ መጥቶ ማያናገር ስለው ወጣ ያለ ሆኖ ነው ቤቱ እንጂ አብራቸው ስለዋለ አዚህ አንተ ጋር አብረው ይውላሉ ብዬ ነው እንጂ እመጣለሁ ብሎኛ ላይ ና ይዘውና ችግር የለም ብ እሱ ቅዳሜ ሊመጣ አረበኛ ሄደን ያዝነው። በማን መሰረት? በኮሚቴዎች መሰረት ይሁን ለማሟል አ መጀመሪያ እንደውም እነ ማሞ ሳይሄዱ እሱን የያዝነው በኮሚቴ ሳይሆን እርስ በርሳቸው ተካሰው የመጡ ሰዎች ነበሩ። ይልማይ መሰረከ መጀመሪያ ቤት ተቃጥሎብ ምናምን? የሆነ ግለሰብ መጥቶ የተቃጥሎብ እንደዚህ ብሎ ቢብሎ በዛ አካባቢ እንሄዳለን። በዛ አካባቢ የሚያውቅ ሰው ይሮ እነዚህ ሰው ይማ በዛው ይፈለጋሉ። ምን ናቸው የኛ ያረሱና መንገድ የዘጉ ናቸው ብለው ነግሯቸው አለኛ ልጆች፣ ምንጫ ልጆች አብሮ አስሮ ይዟቸው መጡ። አረብ ቀን አስሮ ይዘው መጥተው ቀጥታ ብሯን ሀዛው ላይ ተክ አርጎ ካፍሎ ለምንድነው ስለው ሰለው አይ ሁለት አመት ተቀጥቻለሁ። ዘንድሮ ሶስተኛ አመቴ ነው መቀጣ ችመሬት ግን ትንሽ ናት። አንድ የረፋ ድርሻ ነው የምትሆነው ነው ችመሬት እኔ አመሳስዬ በዛው ወደ እጄ ላስገባ ብዬ የራሴን ሰራ እየተጠቀምኩ ነው ከመንግስት ጋር እየተጋፋሁ ነው መቀጣ ያለሁት፣ አውቄበት አውቄ ስለሆነ መቀጣበት ያለሁት ደግሞ አያመኝም። ዛሬም ህዝብ የወሰነውን ቅጣት ቀጦ ችግር የለብኝ። ኧረ እውነት አሁን ነው የተናገረ። ጠቅ አድርጎ ከፈለ። ከዛሬም በኋላ ድጋሚ ለቀጣይ ዓመት ደግመህ ካገኘህ ቅጣት አይደለም መንቀጣኛ ያድርሰና፣ የዛን ጊዜ ቅጣት ሳይሆን ሌላ ውሳኔን የሚወስድ ይፈረድብህ፣ አልታሰራልህ አልኩት። እሺ ውሎ ሄደ። ከዛ በኋላ ግን መሳሪያው የመንግስት ነው መንገድ ደን አርሷል አሁን አስወረደነው የመንግስት ታጣቂው ነው ለዚህ ትግል አልታገልም ብሎ ደግሞ በወበላይ ደግሞ የህዝብ ጥቅም እየነካ አስወረደ አስወረድነው ካስወረድነው በኋላ በበቀደም የተላከ ሊቀላቀላችሁ ሊመጣ የተባለው መንሻኩ አስወርዳችሁ ታ ማን ነው ማሙሽ የአስወረድነው ቀን ጣቅሎ ሻንጣውን ይዞ መጣ ተቃሙ ምኑ ነው ነው የመጣው አላላችሁ ሰውዬ ሊመረደን ነው ወይስ ቀጠሮ አለ? እንግዲህ ምን ሊያደርገን ነው? ከዛ በኋላ በፊት እኮ ልኬባቸዋለሁ። አባላቸው ነው። እኔ መሳሪያ አልፈልግም ፋኖ ነኝ። ዛሬም አሁንም ፋኖ ነኝ። በቃ ጀሌ ልጆቻቸው አሉ፣ እነሱ ጋር ባገኙ ጊዜ ታጠቃሉ። አባያና አዎ ከዛ በኋላ መሳሪያውንም እንዳወረደ ብሩን እንደተቀጠቀኝ ከኛ ጋር አባሉ ነው። ቆይ አሁን በቀደም ገጠር የሽምግልና ቀጠሮ ስለነበረኝ መሳሪያ ይዤ ሊሄድ ገጠር ሲወጣ አንዳንድ ነገር ቢያጋጥመኝ ሲላይ በፈቃድ መሳሪያ ሰጥተነው ነው እንጂ። አሁንም መሳሪያውን ሲያወረድ ሰው ነው ማለት ግን አባላች። ስለዚህ ከዛ በኋላ ግን የመሬት ኮሚዲያ አንድ ይልማይ ነው። ይልማይን ሳባ አድርገና ብለን ወደ በረሃ ሂደ በዚህኛው ሳይድ በጣም ብዙ መንገድ የተዘጋ አለ። ሰው እሪ እያለ ነው እየመጣ እና ሄዳችሁ ክፈቱ ብለን ስንሳጠን ለንሳድ ምን ሻ ስሰጣቸው እኔን ፋኖ ስሰጣቸው እሱ እንዴ በዚህ አካባቢ ምንም የተዘጋ መንገድ የለም ይላል። ይልመ አለ የለም። ተከራከሩ። ስምኞና ማሙሽ ነበሩ፣ ማሞም ነበር። ተከራከሩን። አንተ ሰውዬ አልኩት፣ እኔ አላውቀው። አንተ ሰውዬ ሰው መንገድ ተዘጋ ነው ብሎ ጮሆ መጣ ከሰሰ። አንተ መንገድ አልተዘጋም ትላለህ? ምንድን ነህ አንተ? ሂድና መንገድ አልተዘጋ ከሆነ ደክማና ህዝቡ እንደ ሳይዘጋ ተዘጋ ውሎ መጣ ከሰሰ ብለን አያይዘን ሰደርን። አስራ ሶስት ሰው ታስሮ መጣ ቀጥታ። እነሱ ምክንያት የላቸው ምን ይላቸው አዎ፣ ዘግተናል ያከራይም በስጦታ ተቀብሎ የተቀመጣለህ ዝም ብሎ የለለ ሆኖ ይሄ ሁሉ እያጣራን ወደ ሰባት ሰው የሚቀጣውን ቀጣነ፣ ሌላውን ወደ መፍትሄ ወደ መፍትሄ አደረስን። ይሄ ሰውዬ ይህን መታሰር አለበት መሳሪያ መውረድ አለበት። አደለም የህዝቡ እየከሰሰ ምንም ችግር የለም እያለ የህዝቡን ጥቅማጥቅም ዘግቶበታል። ምን ፈልጎ ነው አልኮና ዝማልኩት። አላስወረድኩትም፣ አልጠየኩትም ዝማልኩት፣ በጀርባ አጠየኩኝ። ምንድን ነው ሰውዬ እንደዚያ ያለው ህዝብ ቢሰራው ምንድን ነው? እኔ ዝም ብዬ ያለመረዳት ተጨባጭ መረዳት ሳን እርምጃ ነው። ዝም ፋኖ ዝም ብሎ እንደነበረው እንደልዩ እንደመከላከያ እየመጣ በሽመላ ይደበድብ